እኔ አንተን አያርገኝ፣ አሜሪካ ልግባ ብቻሁት 40 ዶላር። ኧረ ዶላር ዘጭ ነው። ምንም አያሳስብም። ዶላር ዘጭ ነው። ሌሎች የምገዛቸው አክሰሰሪዎች አሉ። ዛሬ አበደ ነቢል ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። መመለስ ሲባል ምን መሰላችሁ ውጭ ሀገር። ዘመን ቤተሰቦቻቸው የሚመላለሱ ሲኖሩ ማለት ነው። አንዳንድ እቃዎች ላችሁ ቢመጡ አሪፍ ነገር አይደለ? ይህንን ሀሳብ የምትጋሩኝ ሰዎች ትኖራላቸው። ያስባሉ፣ አይ ዝምድ ቤተሰብነታቸው በቂ ነው ማለት ትችላላችሁ። ግን አንዳንድ እቃው ዚሁ ላይ ይገኝ ይችላል፣ እዛ ደግሞ ትንሽ ረከስ ሊል ይችላል። ያመጡላችኋል አንዳንዴ ደግሞ ሸም ያዟቸዋል። የመጀመሪያ ጊዜ ሲመጡ ማኑ ያስነኳቸዋል፣ ይሰጧችሁና በቃ አንቀበል ይሏቸዋል። ከዛ የሚቀጥለው ማዛዝ ይደብራቸዋል። ብዙ ጊዜ ቤተሰቦችና ዘመዶች ነው እዛ ያሉኝ። አይመላለሱም። አምስት ዓመት አስር አመት ሀያ አመት ምናምን ብቻ በረጅም ጊዜ ነው የሚመላለሱትና አይሆኑም። እንደ የፈለጋችሁት እቃ በፈለጋችው ሰዓት ሰዓት አይመጣውም። አንድ ደና የማቆ ሰው ያለው አብዱ ነው፣ ይመላለሳል በየጊዜው ምናምን ይመላለሳል። ግን የሚያመላልሰው እቃ ግን ደህና አይደለም። ማስቲካ፣ ካልሲ ምናምን ነው እንትን ይዞ የሚመጣው እና በመጀመሪያ አካባቢ ደስ ይለን ነበር ያው ሲደጋገም ግን እሱም ለምን እንደማይነቅ አላቅም። አብዱ በቃን የሆነ በጣም ኮምፈርተብል ከሆነ የተነሳ በነዛ እቃዎች የለበሰውን ካልሲ ላ አንዳንድ የሆነ ሲሰጠን እኔ እንትን እለዋለሁ፣ እነቃበታሉ። ግን ባላየ ምን አምላሽ እንላለን። ሰው ሰሞኑን አንዳንድ እቃዎችን ኦርደር አድርጌው ነበር። ከዛ ውጭ ግን በዋናነት አንድ ካሜራ ማስባት አለች ውጭ ኦስማን፣ እሷን የምትባለውን እሷን ይዞልኝ እንዲመጣ ነው የእኔ ሀሳብ፣ በአሁኑ ማለት ነው። ግን ከቅድም ጀምሮ እየደወልኩለት ነበር፣ አያነሳም ማያነሳም ምን እንደሆነ አላውቅም። ምናልባት ስራ ላይ ሆነ። አብዱ ስማማ፣ እቃውን እንዴት አረክልኝ? ገዛህልኝ እንዴ? ያው መምጫህ እየተቃረበ ስለሆነ መጨረሻ አካባቢ የሆነ መሯሯጥ እንዳይሆን ከአሁኑ ገሰ ዝም ብላ አስቀምጠ ብትይዘው አሪፍ ነው ብዬ አስባለሁ። እቃውም ወይ ልታጣው ምናምን ስለምትችል እስቲ አሳውቀኝ። እንዴት አረክልኝ እቃውን አብዱ ስደውል፣ ላታነሳም ምን አጋጥሞ ነው? ሌላ ጊዜ በዚህ ሰዓት ነበር የምናወራው። እኔ በመነጋገር ነው ማም ነው። አሁን ለምሳሌ እቃውንን ያዘዝኩትን ነገር ማምጣት ካልፈለገ ማምጣት የምችልበትን መንገድ እየፈለግኩ ነው ብሎ ቢያናገረኝ ጥሩ ነው። ያው ባይቶ እቃውን በጣም ስለምፈልገው ማለት ነው። ብቻ አብዱ አብዱ አብዱ ምንሆነ ነው? ምንሆነ ነው? አብዱ ስማማ፣ አንድ የመነጽር ፎቶ ልክልሃለሁ እና ራሱን ባይሆንም እንደሱ የሆነ ወደሱ የሚቀርብ ነገር ይዘልኝ ብትመጣ አሪፍ ነው። በቃ ሊስቱን ወይ እንደ አዲስ አብዴት አድርጌ ልክልሃለሁ። ጫማ አዝጀዋለሁ፣ ሸሚዝ ሱሪ ምናምን አዝጀዋለሁ። ከዛ ውጭ ሲስተር የሚፈልጋቸው የሜካፕ እቃዎች ነበሩ፣ እሱ አዝጀዋለሁ። አንድ ጓደኛ ደግሞ እሱ እንደሚመጣ ሲያቅ የሆነ የሚፈልጋቸው የመኪና ላይ መገጣጠሚያ ምናምን ነበሩ፣ ትንንሽ ነገሮች ሆኑ ለመኪና የሚጠቅሙ ነገሮች። እሱ ሽቶ አዝጀዋለሁ፣ ከውጭ ሀገር ኦሪጂናል ሽቶ ስለሆነ የሚገኘው። ከዛ ውጭ ደግሞ ካሜራዋን ነው፣ ካሜራዋን ነው ማምጣት የፈለጉ

እኔ የኢንስታግራም የሆነ ቴክኒካል ፕሮብሌም ይሆናል ምናምን ብዬ እስከ ማታ ጠበቁት። እንደ አጋጣሚ ቴሌግራም ላይም ቼክ ሳደርግ ብሎክ አድርጎኛል። ዋትሳፕ ላይም እንደዛ አድርጎኛል። አብዱ ይኸው፣ ምናልባት ይሄ ቮይስ ይቀመጥልህ። ይኸውልህ፣ እኔም ብሎክ አደረከኝ አይደለ? ወይኔ፣ አንተ በሰው ሀገር እንደዚህ ተመካ። ዋትሳፕ ዛሬ ማሳያ ስራ በጣም ከሌላው። ወይኔ፣ እኔ ይኸውልህ፣ አንተን አያርገኝ። አሜሪካ ልግባብ

ምንድን ምንድን ነው የተፈጠረው? አሜሪካ ገባ፣ አሜሪካ ገባ። ይሄ ጎዶሎ ጺም አሁንም ተከተለኝ አብዱጃር። ወይኔ አንተ ማሜሪካን አሜሪካ ገባን! አሜሪካ ገባን! ከብር ተገላገለ። አይ አብዱላ ከስሮ ነው በቃ። ለነገሩ ይህን ፊት ይዞ ከመኖር በላይ ምን ይሰራል? በጣም ብዙ የምናረጋቸው ነገሮች አሉ። ለን ወሳህ ለን በአሜሪካ ነው የተገኘ ነው። በአሁኑ እንግዲህ ያው አሜሪካ በጣም ነው የምታምረው ግን የመጣውበት ዓላማ እኔ አብዱን አክስሬ መመለሱ፣ ዩቲዩብ ቪዲዮ እየሰራ ያገኘውን ብር፣ ሰውን በሊፍት እያደረሰ መኪና ጥቦ ያገኘውን ጥብ አድርገን ነው ነው የምንገባው። ብዙ ምገዛቸው ነገሮች አሉ፣ ብዙ ማድረጋቸው ነገሮች አሉ። እኔም ብሎክ እኔም ብሎክ ያረቀኝ፣ እንገናኛለን። አሁን ምን እንደምታመጣ ማየት ነው የምፈልገው። አዱ እስከዛሬ ማስቲካ፣ ካልሲ፣ ቾኮሌት ምናምን እያለ ሲያጃጅለን ነበረ። አሁን ግን ደህና ደህና ነገሮች ነው የምንገዛው። ካሜራ መግዛት ፈልጌ ነበር፣ ብሎክ አድርጎኛል። በራሴ እገዛለሁ፣ ቅር የለውም። አሁን እንኳንም አሜሪካ ገብበን የእኔ ዓላማ አንድና አንድ ብቻ ነው። ካሜራን ገዝቼ አልገዛም ያላቸውን ነገሮች እንዳለ ገዝቼ ወደ ኢትዮጵያ መመለስ፣ ወደ ሀገር መመለስ ነው። ይህ ልጅ እዚህ መቶ ኮሮላ ነው የሚነረው ረ ፊት ይዞ መኖር ግን በጣም ከባድ ነው። ያው ታውቃለህ፣ ሰሞኑን መጠፍ ቻለሁ። ከሰራሁ በጣም በጣም ቆየሁ። አንዳንድ ነገሮች አልተመቻቸው ልኝ ነበር። ያው እነሱም እስከመመቻች ነው። ያው የኛን ነገር ታውቁት የለ እስከመቻች ድረስ ነው የቆየሁት። ይህን ካሜራ መግዛት ካሰብኩ በጣም ቆይቼ ነበር። ግን ያው ነገር ታውቁት የለ ውድ ነገር ምናምን አይመቸም ዶላር እስኪጨምር ካሜራውም እስኪጨምር እየጠበቁ ነበር ዛሬ ካሜራውን እንገዛለን ከዛ በአብዱ በዚህ ሰውነት ዘመን እንወጣለን ከዛ መጥቶ ራሱ ያቀብለኛል ብዙ አይነት ፊቸሮች አሉት ለካሜራውን በደምብ አስረዳችኋለሁ አሳያችኋለሁ እና ምን ይመስላል የሚሉት እናያለን እኔም እስከሚደርስ ብቻ አለሁ መችለኛ ዶላ ቀብጥ አብዱ ግን ጊዜው ሳይደርስ እንዲመጣ እናደረገዋል አሁን ግራ ይገባኝ ሰዓቱ ነው አሁን ኢትዮጵያ በሆን በዚ ሰዓት ተኝቻለሁ እና አሁን ወደ አስር ሰዓት አካባቢ ነው። እንቅልፍ እንቅልፍ እያለኝ ነው። በጣም እየተጫጫነኝ ነው። እሱ እኮ ይኔ ጉዱ ነው። ያቅም ተኝተዋል። ምን አይነት ሱቅ ነው? የኔን ኤሌክትሮኒክ የለም። ትናንት ሺህ አራት መቶ ዶላር ነው። አረ ዶላር ዘጭ ነው፣ ምንም አያሳስብም። ዶላር ዘጭ ነው። ሌሎች የምገዛቸው አክሰሰሪዎች አሉ። አረ ዛሬ አበደ። ይህን ያህል እንኳን አልጨክልብም፣ ግን እቃው ያሳዝታል። ማለት የተለያዩ ሱቆችን ያ፣ አሜሪካ ይለያል። ገና ሰገቡ ጣሪያው ላይ ነው ያለው፣ በጣም ብዙ እቃዎች ያሉት፣ ራሴን ያሳመመኝ የእቃው ብዛት ሌሌ ካሜራውን ላይ አዝቻታለሁ። ከውስጥ ሊያመጡልን እየጠበቁ በእግር በፈረስ ስንፈልጋት የነበረውን ካሜራ አግኝተናል። ስለ ካሜራው በደንብ ማብራራት በራሴ ሰውነት ይቻላል። ይሄ ጺመ ጎደሎ በሆነ ሰውዬ ከማውራ በራሴ ባውራችሁ። እኔ የምለው ይህ ልጅ በቃ ምግብ ምሳ፣ እራት እየዘለለ ምናምን ነው አሉ። እኛ ጋር ቱፈታ የሚለው ልክ ሲያዩት እኮ ስቴክ የሚበላ ዝም ብፍ የሚያነሳ ምናምን ነው ይመስለው። በጣም በጣም ራበኝ አልቻልኩ። ከዚህ በላይ እንዳያሳስብ አሪፍ ቦታ ነው የምጋብዝህ። ይህን ሰውነት እንከባከብልሃለሁ አያሳስብ ብዬ ባስ ደስ ይለኛል። ለማንኛውም ሀበሻ በርገር ነው ጋብዙ። ነዳጅ ሁለት ዶላር ከ99 ሳንቲም፣ ሁለት ዶላር ሲባዛ በመቶ። ዊ አር ሂር ኢን ዘ ዩናይትድ ስቴትስ ኦፍ አሜሪካ። ሌስ ጎ ቤቢ። ሃው ዩ ዱዊን ቦስ። ምን አባቱ ይገላመጡኛል። ፕሪቲ ኩል ሜን። ኢትስ ኤ ሊትል ቺሊ በት ዊ ጋር። ሃው ዱ ዩ ኢንሲስት። ሰው ሁሉ ምን አባቱ እንኳን ፈገግ ምናምን፣ መቀለድ የለም እንደዚህ ሀገር። ጋዴም ይበርዳል። ምግብ እራሱ የምታዙት መኪና ውስጥ ቁጭ ብላችሁ ፈታ ብላችሁ ነው። ልክ እንዲጠይቃችሁ ከናይሀብ ጥብስ ፍርፍር ወይ ሀብ ሳንዱዊች ሴትዮ አሰማም። እኔ አንድ ነው የማውቀው። ወይኔ አብዱ ወይኔ አብዱ ጉድ ሰራኝ። ልንግባባ አልቻልንም፣ በቃ

ገና አስር ሰዓት ነው፣ ግን ፀሐ እየገባች ምን አይነት ግራ የገባ ሀገር ነው። ዛሬ ወደ ሀገሬ የመመለስ ነው። በቃ በላን፣ ጠጣን፣ ወደ ሀገሬ ገዛ። ካሜራ ምን እፈልግ? ይሄ ሞላጫ ገባ። አይዲያ ታበላሻለ እንዴ ወርደ። ሰላም ትለኛለህ ይላል እኔ እኮ ልክ ስንጨባበት እንድንቀያየር እኮ ነው። ገና እኮ አብዱ ነቢል ነህ እኮ ነው ተመሰጥኩ። እንደ በጣም አይዲያው ላይ እንደ እንደፈረደበት ፋይናሊ ፋይናሊ ይሄ ልጅ አንተ ብለህ አልተቻለም። በቃ ይኸውላችሁ ችኮር የት እራሱ ይኸውልህ ይመጣል